ጅህልና በበዛ ቁጥር የሰው ልጆች ከአላህ ስብሐነሁ ወተዓላ ያላቸው ቀረቤታ የራቀ በመጣ ቁጥር፣ አላዋቂዎች በበዙ ቁጥር፣ ስሜት ተከታዮች በበዙ ቁጥር ትክክለኛው የአላህ ስብሐነሁ ወተዓላ ዲን እየተረሳ በየመንደሩ ሸክ ነኝ ብሎ አዳድስ የሚጀምሩ ሰዎች ዲን እንደ ዲን ተደርጎ ይያዛል። የነቢዩ አለይሂ ሰላቱ ወሰላም ፈለግ እየተረሳ ይመጣል ማለት ነው። ዛሬ ትንሽ ላስታውሳችሁ የምፈልገው አላህ ሱብሓነሁ ወተዓላ ዒድን ደንግጎለን ሲያበቃ፣ አላህ ሱብሓነሁ ወተዓላ የማይፈሩ ሰዎች፣ የነቢዩን ዐለይህ ሰላት ወሰላም መንገድ በጥልቅ የማያውቁ ሰዎች፣ ለስሜታቸውና ለሸይጣን ያደሩ ሰዎች በየጊዜው አዳድስ ነገር ይጀምራሉ፣ ያመጣሉ። ከነዚህ አዳድስ ከተጀመሩና ከመጡ መጤ ከሆኑ ነገሮች አንደኛው ይህ ስድስቱ ጾም ከተጾመ በኋላ ትንሿ ዒድ ተብላ ስለምትከበረዋ ይሆናል። ነቢዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና በሄዱበት ጊዜ ወለሁም ለመዲና ሰዎች የውማን ሁለት ቀናቶች ነበሯቸው።

ሰሒህ ነው ብሎታል። ስለዚህ ከዚህ ሀዲስ የምንመለከተው ምንድን ነው? ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት በጃሂልያ የሚጫወቱባቸው ቀናቶች ነበሯቸው። ነብዩ አለይሂ ሰላቱ ወሰላም ወደ መዲና ሲሄዱ ይህ ምንድን ነው ብሎ ጠየቋቸው። ይህማ በጃሂልያ የምንጫወትባቸው የነበሩ ቀናቶች ናቸው አሏቸው ለነብዩ አለይሂ ሰላቱ ወሰላም። ነብዩም አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ በእነዚህ በሁለት ቀናቶች እነዚህን ዒዶች ቀይሮላቸዋል፣ ብሎ የአላህ መልእክተኛ ነገሯቸው። ስለዚህ ቁርአንን አቃለው የነቢዩን አለ ሰላት ወሰላም መልእክተኛነት ተቀብያለው ለሚል ሰው ይህንን መንገድ ነው መያዝ የሚገባው። አዳዲስ ነገር እያመጣ ቢድአን የሚሰራ ከሆነ አላህ ስብሓነ ወተዓላ በሁለት ነገሮች ይፈትነዋል፣ ወይ በኩፍር ይፈትነዋል፣ ወይንም ደግሞ ቢድአ ውስጥ ገብቶ እየዋኘ ይቆይና ጀሃነብን ያቀምሰዋል። የማይቀር ነው። ነቢዩን አለ ሰላት ወሰላም ለሚቃረኑ ሰዎች አላህ ትልቅ ዛቻ ነው ያዘጋጀላቸው።

ኡመት ቢሆን እንጂ ሌላ ነገር የለም ይላል። እንደምትመለከቱት ሰዎች ድንበር ባለፈ ቁጥር የካፊሮችን ሱና በተከተሉ ቁጥር ሸሪዓን ትቶ ሌላን አዲስ ነገር በፈጠሩ ቁጥር ሁሌ እየተፈተኑ ይሄዳሉ። እንደምታውቁት ከዚህ በፊት የነቢዩ አለይሂ ሰላቱ ሰላም ልደት ተብሎ ይከበር ነበር። ይህ የተጀመረው ሸሪዓን ከማያቅ ከካፊሮች ለመወዳደር የተጀመረ ጅምርት ነበረ። ዛሬ ሰው ልጆች አዲስ የጀመሩትን ነገር ከስሜታቸው ከሸይጣን ከደመነፍስ የጀመሩትን ነገር እስልምና ላይ ህገወጥ ነገር ህጋዊ ማድረግ ይፈልጋሉ። መውሊድ እንደምታቁት ለነቢዩ ተብሎ ሰላቱ ሰላም ተጀመረ። ቀጥሎ ደግሞ ለፋጡማ ተብሎ ተጀመረ። ቀጥሎ ደግሞ ለሐሰን ተብሎ ተጀመረ። ቀጥሎ ደግሞ ለሁሴን ተብሎ ተጀመረ። ቀጥሎ ደግሞ ለዑለማዎች ተብሎ ተጀመረ። ቀጥሎ ደግሞ ለመስጊድ ኮሚቴዎች ተብሎ ተጀመረ። ቀጥሎ ደግሞ ላብሬቲ የተባለ ለቃጥባሪ የተባለ ላንዲዬ የተባለ ለዳንዬ የተባለ ተመልከቱት፣ እንግዲህ የቢድዓ ውጤቱ እያለ እያለ እያለ እያለ እያለ

የሚከለከል ደግሞ ተከልከሉት ከማለት የቀረ ምንም የለም ይላል አላህ ሱብሐነሁ ወተዓላ። የሰው ልጆች አጅር ሊያገኙበት የሚችሉትን ነገር ከመጥቀስ ሊቀጡበት ደግሞ የሚችሉትን ነገር ከመናገር የቀረ የለም ይላል አላህ ሱብሐነሁ ወተዓላ። ማንም አላዋቂ መጥቶ እስልምና ላይ እጁን መክተት አይችልም። ማንም ዕውቀት አለኝ ፕሮፌሰር ነኝ፣ ዶክተር ነኝ፣ አላማ ነኝ ብሎ እስልምና ላይ መቀጠል መቁረጥ የማይችል የሆነ ዲን ነው ያለው እስልምና። ስለዚህ አላህ ሱብሐነሁ ወተዓላ አልየውመ አክመልቱ ለኩም ዲንኩም ወአትመምቱ

የሚዘጋጁት ዝግጅት ተቆጥሮ ያልቅ፣ በግ ይገዛሉ፣ ድፎ ያስደፋሉ፣ መኪና አዘጋጅቶ ወደ የክፍለ ሀገሩ ይሄዳሉ። እንዲሁም ደግሞ ማድረግ ያለባቸውን ህገወጥ ወጥ የሆነ አደራረግን ያደርጋሉ። ይህ አላህና ነቢዩ ዐለይሂ ሰላም ከደነገጉ ድንጋጌ ውጭ ነው። ዱንያም ላይ ውርደት ይገጥመናል፣ የቅያማም ቀን አማመላህ እንቀጣበታለን። አላህ ሱብሓነሁ ወተዓላ ዲን ነው ብሎ ያላስቀመጠውን ነገር ዲን ነው ብሎ ማያዝ በአላህም መዋሸት ነው፣ በነቢዩ ዐለይሂ ሰላቱ ሰላም መዋሸት ነው። በዲን ላይ የሚቀጥፍ ደግሞ እንደ ማንኛውም ቅጥፈት አይደለም፣ ይያዘው አማመላህ ቁሞ ይዋረዳታል፣ የማይቀር ነው። ይህ ትንሹ ዒድም የሚባለው በቁርአንም የለም በሐዲስም የለም፣ ሰሃቦችም አልሰሩትም፣ ታቢዮችም አልሰሩትም። ይህ ፈላስፋዎች እንዲሁም ደግሞ ዲንን የማያውቁ የኩፋሮችን ሱና ኮቴለ ኮቴለ የሚከተሉ ሰዎች የጀመሩት ጅምርት እንጂ እስልምና ላይ ቦታ የሌለው ነገር ነው። ልክ እንደ መውሊድ ማለት ነው። መውሊድን የጀመረው አይሁዳ ነሳራ የዒሳ ልደት ብሎ ሲያከብሩ እኛ ለምን አናከብርም ብሎ የተጀመረ ጅምርት እንጂ ነቢዩም የጀመሩት ሰሃቦችም የጀመሩት ታቢዮችም የጀመሩት ጅምርት አይደለም። ቢዳ ደግሞ መቆሚያ የለውም። በየቀኑ እየጨመረ ይሄዳል እስልምና

ና በዚህ በዲናችን ሐዛ በዚህ ዲን ማ ለይሰ ሚንሁ፣ ይህ ነው ስራው ተብሎ ያልተደረገለትን ነገር የሚጨምር ሰው ፈሁወ ረብዱን ሙተፈቁን ዐለይህ ይህ የሚሰራው ስራ ተመላሽ ነው። አማመላ ውርደት ይገጥመዋል። ዲን ላይ ቀጥሏል፣ ቆርጧል፣ ጨምሯል። አላህ ያላለው ነቢ ዐለይሂ ሰላቱ ሰላም ያላሉትን ሶሐቦች ያልሰሉትን ሰነድ የሌለውን ነገር አምጥቶ ቀጥሏልና የቂያማ ቀን ደግሞ ይዋረዳታል። ይህ ተመላሽ ነው አሉ ነቢ ዐለይሂ ሰላቱ ሰላም። ለዚህ ነው ነቢ ዐለይሂ ሰላቱ ሰላም በያንዳንዱ ኹጥባቸው አማ በዕድ ይሉ ነበረ፣ ከዚህ በመቀጠል ይሉ ነበር ነቢ ዐለይሂ ሰላቱ ሰላም

እንጠየቅበታለን በአላህ ዲን ላይ እየቀጠልን እየቆረጥን እየዋሸን ነው። አላህ ሱብሓነሁ ወተዓላ ዒድ ነው ዒድ አድርጋችሁ ያዙት ያለው ላይ እያሾፍን እያሾፍን አላህና ነቢዩን ዐለይሂ ሰላቱ ወሰላም የማያውቅ ቁርአንን የማያውቅ ሐዲትን የማያውቅ ሰው የደነገገውን ድንጋጌ እያከበርን የአላህን ህገ ደንብ እያሳነስን ነውና የቅያማ ቀን ደግሞ እንዋረድባታለን። ልክ ሼኽ ኢብኑ ዑሰይሚን በጊዜያቸው በነበሩበት ሰዓት ሸሪያን የማይገነዘቡ አዋም የሆኑ ሰዎች ምንም አይነት ስለሸሪያ እውቀት የሌላቸው ሰዎች ዒደል አብራር ብሎ ያከብሯት ነበር ትንሿ ዒድ የምትባለዋት ዒደል አብራር የጥሩ ጥሩ ሰዎች ዒድ ብሎ ያከብሯት ነበረ። በዛሳት ኢብኑ ዑሰይሚን ምን አሉ? ይህ ዒደል አብራር ተብሎ የሚጠራው ነገር ዐዋሙ ናስ ዒደል አብራር ብሎ ይጠራታላል። ዒደል አብራርም ይሆናል ዒደል ፉጃርም ይሆናል። በአላህ ቃል በአላህ ቁርአን በነቢዩ አለይሂ ሰላቱ ወሰላም ሐዲስ በሰሃቦች መንገድ ያልተደነገገ ድንጋጌ ሁሉ ጥመት ነው። ጥመት ደግሞ ወደ ጀሀነም ይዞ የሚጎትት ቢድዓን አታሳንስ አዲስ የሚጨመር ነገር ምን አለበት? አድ ትበል ምን አለበት? ጀሃነብ አለበት ምን አለበት? ውርደት አለበት ምን አለበት? የበታችነት አለበት ምን አለበት? ነብዩን መቃረን አለበት ምን አለበት? አላህን ሱብሓነሁ ወተዓላ መቃረን አለበት ምን አለበት? የሳህቦችን መንገድ መቃረን አለበት ምን አለበት? አድ ትበል የግል ንግድ አይደለም፣ የግል ሱቁ አይደለም። ይህ ዲን ይህ ዲን የተሰራው የምንሰራበት የተከለከልነበት የምንከለከልበት ነው። ኢባዳ ደግሞ ተውቂፊያ ነው። ስሩ የተባልነው የምንሰራበት፣ ተከለከለ የተባልነበት የምንከለከልበት እንጂ ከነፍሳችን የምንጨምረው ጭምርት ጭምርታ አይደለም በየ ገሩ አዳዲስ ነገሮችን ይጨምራሉ። ይህ ዒድ የሚባለው በደቡብ ብንሄድ በተለያዩ ቦታ ብንሄድ የሰው ልጆች ዝግጅትን ያዘጋጃሉ ልክ እንደ ሸሪ ያርጉ። እንዲሁም ደሞ በዛ ቀንም ደግሞ በየቦታው በግን ጎትቶ ጫትን ተሸክሞ ድቢያቸውን ተሸክሞ የሚዞሩ ሰዎች አሉ። ይህ ከነቢዩ ዐለይሂ ሰላቱ ወሰላም ዲን አይደለም ሙሪድነት ነው፣ አላዋቂነት ነው። አላህ ሱብሓነሁ ወተዓላ ልንፈራው ይገባል። ትንሽ ዒድ የሚባል የለም እስልምና ላይ። በቁርአን በሐዲስ የጸደቁ በዕጅማ የጸደቁ ምንም አይነት ክላፍ የሌላቸው ሁለት አይነት ዒዶች አሉ። ኢዳል ፍጥር ከዚህ ውጭ ያለው መውሊድም ይሁን ትንሿም ኢድ ይሁን ከአጥባሬ መውሊድ ይሁን የአብሬትም ይሁን የአንዬም ይሁን የዳንዬም ይሁን የዳንግላው ሼክም ይሁን የቦሮናው ሼክም ይሁን የማንኛውም ኢድ ከእስልምና ድንጋጌዎች ውጭ ነው። የሚያደርጉ ሰዎችም አማመላህ ይጠየቁበታል፣ ይዋረዳሉ። ቢድዓ ላይ ደግሞ የሚዘወትሩ ሰዎች አላህ ስብሐነሁ ወተዓላ ትልቅን ውርደት ያቀምሳቸዋል። ነቢዩን ነለይ ሰለላሁ ዐለይሂ ወሰለም ተቃርነዋሉ፣ ስሜታቸውን ተከትሏሉ፣ ሹባሃን ተከትሏሉ፣ ሻህዋን ተከትሏሉ። አማመላህ ይጠየቁበታል። ከመውሊድም ከትንሿም ኢድ እንዲሁም ደግሞ በየአካባቢው ከሚመለኩ አምልኮሽም መራቅ መቻል አለብን። ለእንዲህ አይነት ሰዎችም እገዛ ማድረግ፣ ለነሱ ደግሞ ድፋ ማድረግ፣ ለነሱ ከለላ መሆንም ደግሞ አይቻልም፣ በእስልምና የተወገዘ የተጠላ ነገር ነውና፣ ሁላችንም ወደ ቁርአን ወደ ሐዲስ ልንመለስ ይገባል ይላሉ ኢብኑ ኡሰይሚን። መጨረሻም ላይ ሲያስቀምጡት ወላኪን ሃዛ ቢድዐቱን ይላሉ፣ ይህ ኢደል አብራር ተብሎ የሚሰራው ስራ ቢድዐ ነው ይላሉ። ፋሃዚል የውም ለይሰ ዒደል አብራር፣ ይቺ ቀን የኢደል አብራር የጥሩ ሰዎችም ዒድ አይደለችም ወለ ወል ፉጃር የጠማሞችም ዒድ አይደለችም። ኢድ ተብሎ ሊያዝ የሚገባው አይደለም። አላዋቂዎች የጀመሩት ጅምርት እንጂ እስልምና ላይ ቦታ ያለው አይደለም ብሎ ያስቀምጡታል። ሸርሁል ሙምቲዕ ላይ ስድስተኛው ምጀለድ አራት መቶ ስልሳ ሰባተኛው ላይ ያስቀምጡታሉ። ስለዚህ ይህ ኢድ የሚባለው ነገር የለም። ዚያራም ብለን መሄድ አንችልም። ድፎም መድፋት፣ በግም መግዛት፣ በሬም መግዛት፣ ልብስም ማዘጋጀት የእናት አባት ሐቅ ነው ብሎም ደግሞ ለእርድ መዘጋጀት፣ ለዚህ ኢድ ሄዳለሁ ብሎ ደግሞ ያንን ኢድ ማጣጣል፣ ይህ ሁሉ ከእስልምና ከቁርአን ከሐዲት ከነቢዩ መንገድ ከሰሃቦች መንገድ ውጭ አቅላቸውን የሚከተሉ ሰዎች ያመጡት ነው። እንደምታውቁት ሱፊዎች በየመስጊዱ ሁሌ ሸርንን ትሻር እንዳደርጉ ነው ወደ መውሊድ ይጣራሉ። መውሊድ ላይ ሽርክ አለ፣ ቢድ አለ፣ ኹዝቤዲ አለ፣ አግስኒ ያ ረሱልላህ አለ፣ እክትላጥ አለ፣ ጭፈር አለ፣ ረብሻ አለ። ይህ ሁሉ የተከለከለ ነው እስልምና ላይ። ትንሿ ዒድ የምትባለው ጫት ይበላል፣ ይጨፈራል፣ መዙማ ይባላል፣ ያልሆኑ ነገሮች ሁሉ ይሰራሉ። ይህ ሁሉ አዲስ የሆነ ጭምርት ነው። አላህ ሱብሐነሁ ወተዓላ ቁርአኑ ላይ ያላዘዘበት ነብዩ አለይሂ ሰላቱ ሰላም ሐዲታቸው ላይ ያላዘዙበት ሰሃቦች ያልሰሩት ነገር በየጊዜው በተጨመረ ቁጥር ቢዳ ወደ ቢዳ ቢዳ ወደ ቢዳ እየተሸጋገረ ነው የሚሄደው። ቢዳ የመጨረሻው ደግሞ ወደ ኩፍር ነው የሚጎትተው። ኩፍር ደግሞ የሚጎትተው ወደ ጀሃነም ነው። ልክ ነቢዩ አለይሂ ሰላቱ ሰላም እያንዳንዱ አዲስ ጭምርት ጥመት ነው፣ ጥመት ደግሞ የጀሃነም ነው እንዳሉት፣ ስለዚህ እያንዳንዳችን በዒባዳ ስም ተሰይሞ እስልምና ላይ የሚጨመሩ ነገሮችን እንካር ልናደርግባቸውና ልናወግዛቸው ግድ ይሉናል አድበስብሰን ማለፍ የለብንም። እንዲሁም ደግሞ በተስማማነበት ተስማምተን ባልተግባባነበት ደግሞ ተቻችለን የሚባል ነገር የለም። እስልምና ያዘዘበትን እናዛለን፣ የከለከለውን ደግሞ እንደዚሁ በተቃራኒው መከልከል ግድ ይለናል። እያንዳንዱ ዕውቀት ባለው ሰውና እስልምና ላይ መሪ ነኝ በሚል ሰው፣ አስተማሪ ነኝ በሚል ሰው፣ ለኡማው ኸይርን ነገር አመላካች ነኝ መጥፎን ከልካይ ነኝ በሚል ሰው በአላህ ዲን ላይ ሲጨምር አይቶ ዝም ማለት የለበትም። ከዚህ በፊት የነበሩ ሰዎች በጊዜያቸው በነበሩ ሰዎች ይህንን አዳዲስ የሚጀምሩትን ነገር እቺ ትንሿ ዒድም ይሁን መውሊድንም ይሁን አትባሬንም ይሁን አብሬትንም ይሁን ሰኞንም ይሁን ማክሰኞንም ይሁን ሮብንም ይሁን ጁማ ማረስ አይቻልም ማለትንም ይሁን የተለያዩ ኩራፋት የሆኑ ነገሮች በጫት ባንተ ገብተናል ማለትንም ይሁን ጀበናው ማለትንም ይሁን እያንዳንዱ ነገር በሰዓቱና በጊዜ የነበሩ አስተማሪዎች ለህዝቡ አጠንክሮ ቢመክሩ አጠንክሮ ቢነግሯቸው ይህ ኡማ ሁላ ባልተሸወደ ነበር። ስለዚህ እያንዳንዳችን በእንዲህ አይነት ነገር አጠንክረን ልንመክርበት የሚገባ ጉዳይ ነው። ያልደነገጉትን ድንጋጌ የሚደነገግ ሰው አላህም ዘንድ የተጠላ ነው። ነብዩ መለይ ሰላቱ ሰላም ዘንድ የተጠላ ነው። ዱንያም አኸራውም የተበላሸ ሰው ነው። አላህም ስብሐነወተዓላ ፈርተን ልንመለስ ይገባል። እንዲህ አይነት ደግሞ እንቅስቃሴ ለሚያደርጉ ሰዎችም እገዛም ልናደርጋቸው አይገባም። ቤታችንንም ጎዝግዘን አረቡ ብለንም ልንቀበላቸው አይገባም። ልንመክርበት፣ ልንዘክርበት የሚገባ ጉዳይ ነው። ይህንን ካላደረግነ ደግሞ የምንተባበረና እነሱን የምናግዛቸው በርቱ የምንላቸው ሲስተምን ቀይረን እነሱ የሚያከብሩት ምናልባት ስምንተኛው ቀን ከሆነ እኛ ዘጠነኛው ቀን የምንጀምር ከሆነ የእነሱን ፈለግ ኮቴ ለኮቴ የምንከተል ከሆነ አላህ Subhanahu Wa Ta'ala ውርደትን ከሚያቀምሳቸው ሰዎች እንሆናለን። ማውገዝ አለብን። መርዳት የለብንም። እስልምና ላይ ትንሽ ዒድ የሚባል የለም። እንዲሁም ደግሞ መውሊድም የሚባል የለም። ቃጥባሪም አንየም ዳንየም የሚባሉ እንዲህ አይነት ኮተት የሆኑ የሰው ልጆች የጀመሩት ጅምርት እስልምና ላይ እውቅና የለውም። ልንተውና ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል። የአላህ Subhanahu Wa Ta'ala መንገድ የነቢዩን ዐለይሂ ሰላቱ ሰላም ጎዳና